ወደ ላይ ደግሞ ፈርጥ በሚመስል መንገድ ተሰርቷል። ያው ይሄ ለፕሮግራም በጣም ያደምቅ ልብስ ነው። እንዲሁም ለሙሽራ ለቀለበትም ይሆናል ማለት ነው። ባለ ሶስት ደረጃ ነው። ከዚህ ጋር ሰፋ ያለ፣ እዚህ ጋር ደግሞ ጠባብ፣ ከዚህ ጋር ደግሞ ፈርጥ በሚመስል መንገድ አልፎ አልፎ ተጥሏል። ያው ቢጫ ነገር በአዲስ አመትን ብዙ ሰው መልበስ ይፈልጋል። ለቤት ድምቀት ነው፣ ሲለበስ ድምቅ ያደርጋል ቀጫጭን እና መካከለኛ ጥለት ለሚፈልጉት በዚህ መንገድ ደግሞ አጥበው ሲሰሩ በጣም የተለየ ውበት አላቸው። እንግዲህ ከሳምንት የቀጠሉ ደግሞ ለእናንተ ይመጥናል ያልናቸው አልባሳት እዚህ አሉ። አብራችሁን ቆዩ፣ ወደ ፕሮግራማችን እናልፋለን። ሰላም ሰላም፣ እንደናችሁ በሀገር ውስጥ በሀገር ውጭ የምትገኙ ውድ ደንበኞቻችን። ዛሬ ደግሞ ከባለፈው ቀጥሎ ማሳያችሁ ይሆናል ማለት ነው። ወደ መጀመሪያው ልብስ ሲሄድ ጠባብ ጥለት ነው እንደምታዩት፣ እንደዚህ በዚህ መልኩ ሙሉ ዲዛይን ወጦለት እንደዚህ የሚያም ሆኖ ተሰርቷል። በጣም ነው የሚያምረው። እንደምታዩት እንግዲህ ሁለት አይና መነን ነው። መነኑ ቬጅ ከለር፣ እንዲሁም ጎልድ ብልጭልጭ አለበት። በጣም ነው የሚያምሩ። ልብሱ ሲዞር ደግሞ የተለየ ውበት አለው። ከወገብ በላይ ደግሞ ስንሰራ ዳብል መነን አድርገን ነው የምንሰራ ልክ እንደ የተለየ ዲዛይኑ ውበት እንዲሰጠው እንዲያሳየው አድርገን ዳብል መነን ጨምረን ነው የምንሰራ። ከአንገት በላይ ያለውን ዲዛይን ደግሞ በፈለጉት መሰረት መሰራት ይችላል። እንዲሁም በነጠላው ሙሉ ዲዛይን ስለሚወጣ ነጠላው ላይ ዲዛይን ወስደን መስራት እንችላለን። እነሱ መምረጥ ያለባቸው የአንገቱን ቅርጽ ብቻ ይሆናል ማለት ነው። እኛ ቆንጆ አድርገን ሰርተን የምናቀርብ እንሆናለን። ዋጋ አልቆለት 16 ሺህ ብር ድረስ ሲሰራ። ወደ ቀጣይ ልብስ ኔ ደግሞ እች ልብስ እንደምታ ከዚህ በፊት ከዚህ ሰፋ ባለ አቅርበን ነበረ። አሁን ደግሞ በጣም በጠባቡ መቷል። ሰው እንደየፍላጎቱ ተብሎ እየሰራ ነው። በጣም ነው የሚያምረው። እንደምታዩት ግን ምንም ጠባብ ቢሆንም ሙሉ ዲዛይኑ ገብቷል። በጣም ነው የሚያምረው የተለየ። እንዲሁም ሲጠባ የተለየ ውበት ሰጥቶታል። በጣም ነው የሚያምረው። ሲሰራ ራሱ ከዚህ በፊት ሰርታ ነው በጣም ቆንጆ ልብስ ነው። የአንገት ዲዛይኑን እነሱ በፈለጉት በመረጡት መሰረት ኦቪ ተላላፊ አራት ማዕዘን ሆኖ ተሰርቶ እነሱ በፈለጉት ቆንጆ ነው መሰራት ይችላል ማለት ነው። ዋጋው አልቆውለት አስራ ስምንት ሺህ ብር ድረስ ይሰራል። ወደ ነጠላው ስሄድ ደግሞ እንደዚህ እንደምታዩት ነጠላው አጥፌ ነው ያዝኩት። በጣም ቆንጆ ነው። ሙሉ ዲዛይኑ ነጠላው ላይ ገብቷል። በዚህ መልኩ ነው የገባው። ዋጋው አልቆለት 18 ሺህ ብር ድረስ ይሰራል። ወደዚህ ልብስ ነው ደግሞ። ይህ ልብስ እንደምታዩት በጣም ቆንጆ ልብስ ነው ማለት ወደ ድሮ እየተወሰደ እየተሰራ ነው። ከለሮቹን ዲዛይኖቹ ወደ ድሮ ሁኖ ግን ያው ትንሽ ውጥት አድርገው በፍሬም አጅበው በጣም ቆንጆ ሁኖ እየመጣ ነው። በጣም የሚያምሩ ልብሶች ናቸው። ቀጫጭን እና መካከለኛ ጥለት ለሚፈልጉት በዚህ መንገድ ደግሞ አጥበው ሲሰሩ በጣም የተለየ ውበት አላቸው። የአንገቱን ዲዛይን እናንተ በፈለጋችሁት በወደዳችሁት መሰረት ቆንጆ አድርጎ ይሰራል። እንደዚህ እንደምታዩት ቆንጆ ጥለት ነው የምደምቁበት። ለተለያየ ፕሮግራሞች ቅልልላ ማለት ለምትፈልጉበት ይሄ ልብስ መሆን ይችላል ማለት ነው። ዋጋ አልቆለት 13 ሺ ብር ድረስ ይሰራል። ነጠላው እንደምታዩት በዚህ መንገድ ተሰርቷል። ጠበብ ብሎ ዲዛይኖች ገብተውበታል። በጣም ነው የሚያምር። ታጥፎና ተቋጭቶ ሲደረግ ደግሞ የተለየ ውበት አለው። እንደዚህ እንደምታዩት ቆንጆ ነው። ዋጋ አልቆለት 13 ሺህ ብር ድረስ ይሰራል። ወደ ቀጣዩ ልብስ ስኔት ደግሞ እንደዚህ እንደምታያስ ጠበብ ያለች ነች። ታምራለች። የቆዩ ልብሶች ጋር የሚመሳሰል ነገር አላት። በጣም ነው የሚያምረው። እንደዚህ እንደምታዩት ተሰርቷል። በጣም ነው የሚያምረው። ሲዞር ደግሞ የተለየ ውበት አለው ማለት ነው። ከዚህ በፊት በሌላ ዲዛይን ሆኖ በሰፊ መጥቶ ነበር። አሁን ደግሞ እንደዚህ በጠባቡ ይዘን መጠናል። በጣም ቆንጆ ልብስ ነው። ያው እንደምትፈልጉት እንደየምርጣችሁ፣ ጠባብ፣ ሰፊ፣ መካከለኛ እንደየፍላጎታችሁ ግን ቆንጆ ሆኖ ተሰርቶ ይዘንላችሁ መጠናል ማለት ነው። የአንገቱን ዲዛይን እናንተ በወደዳችሁት መመረጣችሁት መሰራት ይችላል። አልቆለት አስር ሺ ብር ድረስ መሰራት ይችላል ማለት ነው። አስር ሺህ ብር ታምራለች። በጣም ነው የምታምረው። ነጠላው እንደምታወጥ በዚህ መንገድ ተሰርቷል። አጥፌ ነው የያዝኩት። ተቋጭቶ ተሰብቶ ሲለበስ ደግሞ የተለየ ውበት አለው። ከነጠላው ላይ የአንገቱን ዲዛይን መውሰድ እንችላለን። ዋጋ አልቆለት አስር ሺህ ብር ድረስ ይሰራል። ወደ ቀጣይ ስንሄድ ደግሞ ይህ ቀሚስ ከዚህ በፊት ይዘንላችሁ መጠን ነበር። በፍዝዝ ባለ ሄዳ መቅ ያለ ነው እንደዚህ እንደምታዩት እንደየምርጫችሁ ፈዛዙም ደማቁም አለው ማለት ነው ቀሚሱ። ያምራል። እንደምታዩት ጥርት ያለ ነው አሰራሩ። በዛ ላይ ደግሞ ተገጣጥሞ ሲለበስ የተለያየ ውበት አለው ልብሱ ማለት ነው። በጣም ቆንጆ ልብስ ነው። ከዚህ በፊት ሰው ወዶት በጣም የተሰራ ልብስ ነው። አሁንም ይዘመጠናል። እናንተ በፈለጋችሁት በወደዳችሁት የአንገት ዲዛይኑ ተሰርቶ አልቆለት 13 ሺ ብር ድረስ ይሰራል ማለት ነው። ቆንጆ ልብስ ነው። እዘዙነ። ነጠላውም እንደዚህ በዚህ መንገድ ተሰርቷል። ከቀሚሱ ባልተናነሰ ጥለት ገብቶ በጣም የሚያምር ሆኖ ግማሽ ጥለት ገብቶ ተሰርቷል። የአንገት ዲዛይናችሁን ነጠላው ላይ መምረጥ እንችላለን ማለት ነው። ተቋጭቶ፣ ተሰፍቶ እንደዚህ ሲደረግ በጣም ቆንጆ ነው። ከቀሚሱ ባልተናነሰ ጥለት ስለገባበት ማለት ነው። እናንተ በፈለጋችሁት መንገድ አልቆለት ተሰርቶ 13 ሺ ብር ድረስ እንሰራለን። ወደ ቀጣዩ ቀሚስ ስናልፍ እንደምታዩት በጣም ቆንጆ ጥለት ነው። እንደምታዩት በዚህ መንገድ ፈርጥ በመሰለ መንገድ ገብቷል። ፍሬሞቹ በጣም ነው የሚያምሩት፣ ዲዛይኖቹ በጣም ነው የሚያምሩት። ከዚህ ጋር ደግሞ ወጣ ብለው ደግሞ መነኑ ላይ ወደ ላይ ደግሞ ፈርጥ በሚመስል መንገድ ተሰርቷል። ያው ይሄ ለፕሮግራም በጣም ያደምቅ ልብስ ነው። እንዲሁም ለሙሽራ ለቀለበትም ይሆናል ማለት ነው። ቀለል ብሎ ለሚፈልጉ ቀለበት ለሚያደርጉ ሰዎችም ይሄ ልብስ ቢለብሱት በጣም ቆንጆ ይሆናል ማለት ነው። በጣም ነው የሚያምር። እኛ ደግሞ ከዚህ በላይ የአንገቱን ዲዛይን ቆንጆ አድርገን ቀበቶ ቤልት አድርገን የተለያዩ እጆችን ቆንጆ አድርገን ሰርተን አስራ ዘጠኝ ሺ ብር ድረስ ይሰራል ማለት ነው። ቆንጆ ልብስ ነው። የአንገቱን ዲዛይን እነሱ መምረጥ ብቻ ነው የሚጠበቅባቸው። ነጠላው እንደዚህ በምታዩት መንገድ በጣም ረዥም ነው። ታጥፎ ነው ያዝኩት። ተቋጭቶ ተሰፍቶ ሲደረግ ደግሞ በጣም ረዥም ነው። እንደዚህ እንደምታዩት ታጥፌ ሲይዘው በዚህ መንገድ ነው። የአንገቱን ቅርጽ እነሱ መምረጥ፣ እኛ ደግሞ ከነጠላው ዲዛይን ብንወስድ የተሻለ የሚያምር ይሆናል ልብስ እንደምታዩት ከላይ ከፍ ብሎ ደግሞ ስሪፕ አለው፣ ደረጃ ነገር አለው ማለት ነው። በጣም ርቀት ያለው ደረጃ አለው። ቆንጆ ነው ልብሱ እንደምታዩት። ከዚህ ጋር ደግሞ በጣም ያምሩ ዲዛይኖች አሉት ማለት ነው። የልብሱ ውጥጥ ብሎ ተሰርተዋል። እንደዚህ ቡንኞቹ እዚህ ጋር ወርቃማዎች ደግሞ የተለየ ውበት ሰጠውታል ማለት ነው። እናንተ በፈለጋችሁት በመረጣችሁት ደግሞ በነዚህ ወይም በዚህ የአንገቱን ዲዛይን መሰራት ይችላል ማለት ነው። ቆንጆ ልብስ ነው፣ ያደምቃችኋል። ለአዲስ ዓመት እንዲሁም ለተለያዩ ፕሮግራሞች የሚያደምቅ ልብስ ነው ማለት ነው። ያው ቢጫ ነገር አዲስ ዓመትን ብዙ ሰው መልበስ ይፈልጋል። ለቤት ድምቀት ነው በዓል ተጠብቆ ቢጫ ነገር ሲለበስ ድምቅ ያደርጋል። ዋጋ አልቆውለት አስራ ስድስት ሺህ ብር ይሰራል። ነጠላውን ደግሞ እንደምታዩት እንዲ አጥፌ ያስኩት የቀሚሱን ግማሽ ዲዛይን ነጠላውን ላይ ገብቶበታል ማለት ነው። ጣጥፎ ተቋጭቶ ሲደረግ ደግሞ የተለየ ውበት አለው። እንደዚህ እንደምታዩት በጣም ሰፊ ነው። ዋጋ አልቆውለት አስራ ስድስት ሺህ ብር ይሰራል። ቀሚስ እንደምታዩት በዚህ መንገድ በግማሽ ዲዛይን ግን እንደዚህ ሙሉ ገብቶ ከዚህ ጋር ደግሞ በፍሬም ታጅቦ፣ እሺ ልብሱ ተሰርቷል። በጣም ነው የሚያምር፣ በጣም ያምራል። ብዙ ከለሮች ገብተውበታል። ተገጣጥሞ ሲለበስ ደግሞ ሙሉ ውበቱ ይታያል ማለት ነው። በጣም ቆንጆ ልብስ ነው። እናንተ በፈለጋችሁት የአንገቱን ዲዛይን ተሰርቶ አልቆለት 16 ሺህ ብር ድረስ ይሰራል። መነኑ ከዚህ በፊት እንደምነግራችሁ የሁሉም ልብስ ሁለት አይና መነን ነው። አሁን በጣም ተሻሽሏል። ሁሉ ልብስ ላይም ሁለት አይና መነን ነው የምንጠቀመው ማለት ነው። ነጠላው እንደዚህ በጣም ረዥም ነው። አጥፌ ያስኩት ከቀሚሱ ባልተናነሰ ነጠላው ላይ ጥለቱ ሰፋ ብሎ ገብቷል። እንደዚህ እንደምታዩት ሙሉ ዲዛይኑ ጠቦ ገብቷል ነጠላው ላይ። እንደዛ ሲሆን ደግሞ ያንገታችሁን ዲዛይን ደግሞ ነጠላው ላይ ነጠላው ላይ ቢወሰድ በጣም ቆንጆ ነው የሚሆነው፣ ሙሉ ዲዛይኑ ጠቦ ስለሚገባ ማለት ነው። ነጠላው ላይ አውጥተን ሙሉ ዲዛይን አስገብተን ቆንጆ እናደርገዋለን ማለት ነው። ዋጋ አልቆለት 16 ሺ ብር ድረስ ይሰራል። ይህ ቀሚስ ከዚህ በፊት ሰፋ ባለው መካከለኛ ሳይ ይቻላል። አሁን ደግሞ እንደ የፍላጎታቸው ጠበብ ያለ አምጥተናል። እንደምታዩት ሙሉ ዲዛይኑ ጠቦ ሲገባ ደግሞ የተለየ ውበት አለ። እንደምታዩት እዚህ ጋር ፍሬሞቹ በጣም የሚያምሩት ጣቦ የገባው ዲዛይን እራሱ በጣም ነው የወደድኩት። ከዛኛው ደግሞ ልይት ያለ ነው። ጣቦ ስለገባ ደግሞ የራሱ ውበት አለው። ተገጣጥሞ ሲለበስ ደግሞ በጣም ድምቅ የሚያደርግ ነው። ውጥት ያለ ጥበብ ነው ማለት ነው። ዋጋ አልቆለት 16 ሺ ብር ድረስ ይሰራል። ነጠላው እንደምታዩት በዚህ መንገድ ተሰርቷል። ከቀሚሱ ባልተዳደሰ ጥለት ነጠላው ላይ ገብቶበታል ማለት ነው። እንደዚህ አጥፌ ነው ያስኩት። እንደዚህ ታጥፎ ተቋጭቶ አልቆለት ሲደረግ ደግሞ ከቀሚሱ ጋር የተለየ ውበት አለው። የአንገት ዲዛይን ነው እነ ነጠላው ላይ መውሰድ እንችላለን። ዋጋ አልቆለት 16ሺ ብር ድረስ ይሰራል። ወደ ቀጣዩ ቀሚስ ስኔ ደግሞ እቺ ቀሚስ እንደምታዋት ለየት ባለ ከለር ሆኖ ሚገርም በጣም የሚያምር ከለር ነው። ቡንኞቹ በጣም ነው የሚያደምቁት። እዚህ ጋር ቤዥ ከለር አለ። ለየት ያሉ ናቸው። ከርቀቱ ነው ለሚያቸው ሙሉ ዲዛይኑ ይታያል። የገጣጥሞ ሲለበስ ደግሞ እንዲሁ በጣም ነው የሚያምረው። ዲዛይኑ እነሱ በፈለጉት በመረጡት መሰረት ተሰርቶ ቆንጆ ልብስ ነው። ለተለያዩ ፕሮግራሞች መሆን ይችላል። ዋጋ አልቆለት አስራ አምስት ሺ ብር ድረስ መሰራት ይችላል ማለት ነው። ነጠላው ደግሞ እንደምታዩት አጥፌ ነው የቀሚሱን ሙሉ ዲዛይን ነው የገባው። ጠበብ አድርገው ሙሉ ዲዛይን ግማሽ አይደለም ሙሉ ዲዛይኑ ገብቷል። የአንገቱ ዲዛይን ከዚህ መወሰድ ይችላል። በጣም ነው የሚያምረው። እነሱ ቅርጹን ብቻ አንገቱ ነው መምረጥ ያለባቸው እና ዋጋ አልቆለት አስራ አምስት ሺ ብር ድረስ ይሰራል። ወደ ቀጣይ ስኔት ደግሞ ደረጃ ልብስ ነው ያስኩት ለምታዩ ደረጃ ነው በጣም ነው የሚያምረው። ከዚህጋ ካልፈለጉ እዚጋ ታጥፎ መሰራት ይችላል። ሙሉ ደረጃውን ካልፈለጉ ባለ አንድ ደረጃ መሆን ይችላል ማለት ነው። አማራጭ አለው። በጣም ነው የሚያምረው። ሙሉ ቢሆን ያምራል። እንደዚህ ሲሆንም የተለየ ውበት አለው። እነሱ በፈለጉት መንገድ መሰራት ይችላል ማለት ነው። በጣም ነው የሚያምረው። የአንገድ ዲዛይኑ እነሱ በፈለጉት መንገድ አራት ማዘን ኦቪ፣ የተለያየ ቅርጽ መሰራት ይችላል። እነሱ መምረጥ ብቻ ነው ያለባቸው። ዋጋ አልቆለት አስራ ሁለት ሺህ ብር ድረስ ይሰራል። በጣም ነው የሚያምረው። ነጠላውም እንደምታዩት የቀሚሱም መሀለኛው ዲዛይን ነጠላው ላይ ገብቷል። አጥፌን ያስኩት እንደዚህ እንደምታዩት ከዚህ ሚነስ ካላችሁ እንደየፍላጎታችሁ የአንገቱ ጥለት መሰራት ይችላል ማለት ነው። ይህ እንደምታዩት ያምራሉ። አቀማመጣቸው ራሱ በጣም ነው የሚያምረው። እንደዚህ ሲሆን ደግሞ በጣም ያደምቃል ዲዛይኑ፣ ቀጭን ውጥለት ገብቶ ነው የሚሰራው። የፎቶ ልብስ ነው በጣም ነው የሚያምረው። እናንተ በፈለጋችሁት መንገድ ደግሞ መሰራት ይችላል የአንገቱ ቅርጽ ማለት ነው። እንደዚህ እንደምታዩት ቆንጆ ነው። ሁለት አይና መነን ነው። በዳብል መነን ደግሞ ሲሰራ በጣም ፔሎ ነው የሚመስለው። የተለየ ውበት አለው ማለት ነው። ዋጋ አልቆለት አስራ አምስት ሺ ብር ድረስ ይሰራል። ጠለውም እንደዚህ እንደምታዩት አጥፌን ያስኩት በጣም ረዥም ነው ወርዱ ጥለቱን በጣም ነው የሚያምረው። የመጀመሪያው ጥለት የቀሚሱ ገብቷል ሙሉ ለሙሉ ዲዛይን ማለት ነው። ነጠላው ላይ ነች ብቻ አንገት ላይ መጠቀም እንችላለን ማለት ነው። ፎቶም እንደዛ ነው፣ የፎቶ ልብስ ነው። ግን እናንተ ደግሞ በፈለጋችሁት መንገድ መሰራት ይችላል ማለት ነው። ዋጋ አልቆለት 15 ሺ ብር ድረስ ይሰራል። ወደዚህ ልብስ ነይ ደግሞ እንደምታዩት ባለ ሶስት ደረጃ ነው። እሺ ከዚህ ጋር ሰፋ ያለ፣ እዚህ ጋር ደሞ ጠባብ፣ ከዚህ ጋር ደግሞ ፈርጥ በሚመስል መንገድ አልፎ አልፎ ተጥሏል። በጣም ነው የሚያምሩ አቀማመጣቸው፣ የተጣሉበት መንገድ በጣም ነው የሚያምሩት። በጣም በጣም ነው የሚያምር የሚያደምቅ ልብስ ነው። ወርቃማ ጥቁሩ ላይ ሲጣል የተለየ ውበት ሰጥቶታል። በጣም ቆንጆ ልብስ ነው። የአንገት ዲዛይኑን በፈለጋችሁት መንገድ ተሰርቶ ሲያልቅ ደግሞ በጣም ውብና የሙሽራ የሚመስል ልብስ ነው። ዋጋ አልቆለስ <krit> 17 ሺህ ብር ድረስ ይሰራል። 17 ሺህ ወደ ነጠላው ስንሄድ ደግሞ የቀሚሱን ትልቁን ጥለት ነጠላው ላይ ገብቶበታል ማለት ነው። እንደዚህ በምታዩት ወርዱ ምረዥም ነው አጥፌን ያስኩት ተሰፍቶ ተቋጭቶ አልቆለት ደግሞ እንደዚህ ከቀሚሱ ጋር ሲደረግ የተለየ ውበት አለው ማለት ነው። አሁን ደግሞ ሰፋ ያሉ ቀሚሶችን አሳያችኋለሁ። ወደዚህ ቀሚስ ስንሄድ በጣም እንደዚህ በሚያምር መንገድ ተሰርቷል። ከዚህ ሌላ ዲዛይን፣ ከዚህ ሌላ፣ ከዚህ ሌላ እንዲሁም አራቱም ላይ ያለ በደረጃ ሆኖ የተለያዩ ዲዛይኖች ገብተውበታል። በጣም ነው የሚያምረው። ከዚህ ቀደም በጣም ብዙ ጊዜ የተሰራ ልብስ ነው። በጣም የተወደደ ልብስ ነው ገበያ ላይ። በድጋሚ ስለሚያምር ያለ ልብስ ነው በብዛት ማለት ነው። በጣም ነው የሚያምር። የአንገት ዲዛይኑ እነሱ በፈለጉት በመረጡት መሰረት መሰራት ይችላል። ዋጋው አልቆለት አስራ ስምንት ሺ ብር ድረስ መሰራት ይችላል ማለት ነው። አስራ ስምንት ሺ ሁለት አይነት ዲዛይን ነጠላው ላይ ገብቷል። በጣም ሰፊ ጥለት ነው የገባ ነጠላው ላይ በጣም ነው የሚያምረው። እንደዚህ ሲሆን ደግሞ እንደዚህ ታጥፎ ሲለበስ ተሰፍቶ ተቋጭቶ ደግሞ የተለየ ውበት አለው። እንደምታዩት የአንገት ዲዛይኑን ደግሞ አነጠለው መውሰድ ይቻላል ማለት ነው። ዋጋ አልቆለት አስራ ስምንት ሺህ ብር ድረስ ይሰራል። ይህን ቀሚስ እንደምታዩት በጣም ሰፊ ጥለት ነው ያው ለሙሽራና ቁመት ላለው ሰው ነው የሚሆነው ማለት ነው። ስፋቱ እንደምታዩት ወርዱም ስፋቱን በጣም ረዘም ያለ ነው። መነኑም እንዲሸከመው ተደርጎ የተሰራ ሁለት አይና መነን ነው። ያው ለፕሮግራም መሆን የሚችል ልብስ ነው። እነሱ በፈለጉት መመረጡት መንገድ አልቆለት ተሰርቶ ዋጋ 35 ሺህ ብር ድረስ ይሰራል። 35 ሺህ በጣም ውጥት ያለ ከለር አለው። በጣም የሚያምር ነው። አዲስ ነገር ነው። ደስ ይላል። ያው ለፕሮግራም የሚያደምቅ ልብስ ነው። ነጠላው ደግሞ እንደዚህ በምታዩት መንገድ ሰፋ ያለ ጥለት ገብቶበት ተሰርቷል። በጣም ነው የሚያምረው። ወርዱ ራሱ ረዥም ነው። እንደዚህ በምታዩት መልኩ የነጠላው ጥለት በጣም ነው የሚያምረው። የነጠላው የአንገታችሁን ጥለት ነጠላው ላይ ጠበብ አድርገን አስገብተን መሰራት ይችላል ማለት ነው። ዋጋ ልቆለ 35 ሺ ብር ድረስ ይሰራል። ጭቃሚት ከዚህ በፊት በጠባብ ጥለት ነበር የምትታወቀው። እሺ አሁን ደግሞ እንደዚህ በሰፋ ባለ ለፕሮግራም ይሆናል ተብሎ ታሳቢ ተደርጎ መጧል ማለት ነው። እንደ የፍላጎታችሁ መካከለኛ ሰፊ ጥለት፣ እንዲሁም ጠባብ ጥለት እያመጣንላችሁ ነው። እናንተ መምረጥ ብቻ ነው የሚጠበቅባችሁ ማለት ነው። ከዚህ በፊት ጠባብ ጥለት ነው የሚታወቀው ልብሷ ማለት ነው። አሁን ደግሞ ሰፊ ጥለት ለፕሮግራም ይዘመጠናል ለፕሮግራም ታሳቢ ተደርጎ ማለት ነው። እናንተ አንገድ ዲዛይኑን በፈለጋችሁት መንገድ መርጣችሁ ቆንጆ ሆኖ ይሰራል። ዋጋ አልቆለት አስራ ስምንት ሺህ ብር ድረስ ይሰራል። ነጠላው እንደዚህ ሁለት ደረጃ ጥለት ገብተውበታል። ነጠላው ላይ አንዱን ደረጃ ጥለት ለአንገት ዲዛይኑ መምረጥ ይቻላል፣ ወይም ደግሞ ሰፋ ይበል ካላችሁ ሁለቱንም ደረጃ ጥለት መግባት ይቻላል ማለት ነው። እናንተ በፈለጋችሁት መንገድ መሰራት ይችላል። ዋጋ አልቆለት አስራ ስምንት ሺህ ብር ድረስ መሰራት ይችላል። ይህ ቀሚስ ደግሞ ያው እንግዲህ በጣም ነው የሚያምረው እንደምታዩት፣ ከመነኑ ላይ ራሱ ሌላ ዲዛይን አለው። ሌላ ፈርጥ በሚመስል መንገድ ይገባል። ተገጣጥሞ ሲለበስ የራሱን ውበት ይሰጣል ማለት ነው። በጣም ነው የሚያምረው እንደዚህ እንደምታዩት። ያው እንቁጣጣሽም ታሳቢ ተደርጎ ቢጫ ነገር ሰው ይወዳል በዓልንም ታሳቢ ተደርጎ እንዲሁም ያደምቃለ ተለያዩ ፕሮግራሞች ቆንጆ ልብስ ነው። የአንገት ዲዛይኑን በፈለጋችሁት መንገድ በዚህ መንገድ መሰራት ይችላል። አይ በዚኛው ከዚህም ካላችሁ ውጥት ተደርጎ ቆንጆ ሆኖ ይሰራል። እናንተ መምረጥ ያለባችሁ የአንገቱን ቅርጽ ብቻ ይሆናል ማለት ነው። ዋጋ አልቆለት 16 ሺህ ብር ድረስ ይሰራል። ጥለቱ ከቀሚሱ ባልተናነሰ ነጠላው ላይ ገብቷል። በጣም ነው የሚያምረው፣ ያደምቃል። በተለይ ቁጣጣሽን ሲታሰብ ቢጫ ነገር ይፈልጋል። ያው ለዛም ታሳቢ ተደርጎ ቢሰራ ያምራል ማለት ነው። እሺ ወደዚች ልብስ ስንሄድ ደረጃ ነች። በጣም ነው የምታምር። ቡንኝነቷ ራሱ ደስ ይላል። ነጩ ነገር ደግሞ ነጩ ነገር ፍዝዝ ብሎ ነው የገባ። ተወስውሶ እንደምታዩ ዲዛይኑ በጣም ነው የሚያምር። ዙሪያውን ሲለበስ በጣም የሚያምር ዲዛይን አለው ማለት ነው። ከዚህ ጋርም እንደዚህ ታጥፎ መደረግ ይችላል። እናንተ በፈለጋችሁት መንገድ መሰራት ይችላል። የአንገት ዲዛይኑን ደግሞ እናንተ በፈለጋችሁት መንገድ ተሰርቶ አልቆለት አስራ አንድ ሺ ብር ድረስ ይሰራል። ወደ ነጠላው ሲሄድ ደግሞ እንደምታዩት ጠበብ ብሎ ሁለት ዲዛይኑ ሙሉ ዲዛይኑ ገብቷል ማለት ነው። ከነጠላው ላይ መውሰድ እንችላለን ማለት ነው። የአንገታችሁን ጥለት እናንተ ቅርጹን ብቻ መምረጥ ነው የሚጠበቅባችሁ። እንደዚህ ሙሉ ለሙሉ ቢገባ በጣም ነው ልብሱ የሚያምረው ማለት ነው። ዋጋ አልቆለት 11 ሺ ብር ድረስ ይሰራል። እጅግ አድርገን እናመሰግናለን ውድ ቤተሰቦቻችን አብራችሁን ስለነበራችሁ። እንግዲህ ሁል ጊዜም እንደምንላችሁ በቪዲዮችን መካከል የምትወዱት ልብስ አግኝታችሁ ከሆነ በተቀመጠው ስልክ ቁጥር በቀጥታም በሶሻል ሚዲያም እየደወላችሁ ማዘዝ ችላላችሁ ማለት ነው። የትኛውም የዓለም ጫፍ ላይ ብትሆኑ ጥንቅቅ አድርገን ሰርተን እናደርስላችኋለን ማለት ነው። በየሁለት ቀኑ በየሶስት ቀኑ ደግሞ ቻነላችንን ቸክ አድርጉ አዳዲስ ነገሮች ይሄዳሉ ይታያሉ፣ ማለት ነው። መልካም ሳምንት ይሁንላችሁ። ቸር ያገናኘን። ሳምንት ተመለሱ።